ቤቱ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቸዋል። ድፍን የአማራን ህዝብ ተላላኪ ብለው የሚሳደቡት ተመስገን ጥሩነህ ናቸው። እኒያ 27 ዓመታት ሙሉ ኢህአዲግን ወዴትና አቤት ብለው ያገለገሉት ኢንሳልኮ ዘበኛ ሲያደርጋቸው መከላከያ አስገብቶ ሻለቃ ነህ ሲላቸው ጌቶች እናንተ እንዳላችሁት ሲሉ የኖሩት እኒያ በአብይ አህመድ ደብዳቤ በስድስት ዓመታት ውስጥ አምስት መስሪያ ቤት እየቀያየሩ የተላላኩት የአማራን ሕዝብ በተገኘበት ሁሉ ይታሰርና ይገደል ዘንድ ላኪዎቻቸው ኦህዴዶች ያወጁትን የአስቸኳይ ጊዜ አዋጅ ለማስፈጸም እሳትና ሰራዊት ይዘው የዘመቱት ተመስገን ጥሩነህ መላ የአማራን ሕዝብ ተላላኪ ብለውታል። ግዴሎትም የአብይ አህመድ አሊ ምክትል ተላላኪነት በእናንተ በአዴፓዎች ዘንድ እንጂ በአማራ ህዝብ በኩል የለም የሚለውን በማስረጃ መሞገት ያስፈልጋል። ግዴሎትም ተመስገን የአማራ እናት ታማ አዲስ አበባ እንዳትታከም መንገድ እየተዘጋ ትመለስ የነበረው እርስዎ ለስሙ የደህንነት ኃላፊ ሆነው ለምክትሎ ሲሳይ ቶላ በሚላላኩበት ዘመን ነው። እና የአማራ ህዝብ ሳይሆን ተላላኪዎቹ እናንተ ናችሁ የሚለውን ነቃሽ ቆጥሮ ማስቀመጥም ግድ ነው። የአማራ አባወራ ሚስቱ አልጋው ላይ እንድትደፈር ልጆቹ ደጃፍ ላይ እንዲረሸኑ በሬዎቹ በብረታቸው እንዲታረዱ፣ እህሉ ማሳው ላይ እንዲቃጠል መንገድ እያሳያችሁ ቀየው ድረስ የሄዳችሁ እንደ እርሶ ያሉ እንደ አበባው ታደሰም ያሉ እንደ መሐመድ ተሰማ ያሉ እንደ አሰፋ ቸኮል ያሉ እንደ መላኩ አለበል ያሉ እንዳገኘው ተሻገር ያሉ ተላላኪዎች እንጂ የአማራ ሕዝብ ግብሩ አገሩን መውደድ ነው የሚለውን አንድ በአንድ መተንተንም ግድ ይሆናል። የአማራ ሕዝብ ወገቡን አስሮ የሰራቸው ትምህርት ቤቶች የልጆቹ መማሪያ ሳይሆን የገዳዮቹ መመሸጊያን እንዲሆኑ ያደረጋችሁት ክሊኒኮቹን ከነታካሚዎቹ በድሮን ያወደማችሁት ሳይማር ያስተማራቸውን ሐኪሞቹን የገደላችሁበት እናንተ ተላላኪዎቹ እንጂ እሱማ ሲያልፍማ ያገኘው የሚለውን በጥልቅ ማስረዳት የተገባ ነው። የአማራን ህዝብ ለሆዴዶች ምቾትና ለእናንተ ድሎት ስትሉ እየመራችሁ ባስገባችሁት አራት እዝ ሰራዊት የምታስጨርሱት እናንተ እንጂ ያ ደግና ሩህሩህ ህዝብማ ተላላኪ አይደለም የሚለውን ነጥብ በዝርዝር ማሳየት ልክ ነው። የሱዳንን ሰራዊት የአማራ አርሶ አደር አፈናቅለህ መሬቱን ውሰደው የሚለውን የነ አብይ አህመድን መመሪያ ለማስፈጸም ከምድረገነት እስከ አልፋሽጋ የተሰለፋችሁ ተላላኪዎች እናንተ ደመቀ መኮንን፣ እርሶ አበባው ታደሰና አገኘሁ ታሻጋር እንጂ የአማራ ሕዝብ አይደለም የሚለውን ለማስረዳት ራሱን ገበሬውን ምስክር መጥራት ያስፈልጋል። የተመስገን ንግግር ግን በዚህ አያበቃም። ተላላኪነት መዋሸትን የሚጨምራል እንዴ በሚያስብል ደረጃ አከታትለው ሲቀጥፉና እናዳምጣቸዋለን። ኢትዮጵያ የባህር በር እንዳይኖራት የተደረገው አማራ እንድናደድ ነው ብሎ የተናገሩ ሰዎች አሉ፣ አዳምጧቸው እያሉ ሲመክሩ ነበር። የት ማን መቼ የሚለውን ግን አይጠቅሱትም

የቀደሙት ጠቅላይ ሚኒስትሮች ኢትዮጵያ ለማለት ይጠየፋሉ በማለት የተለመደውን ቅጥፈት ይደግማሉ። እና ታዲያ ቡልጋሪያ አልባንያ እያሉ ነበር እንደሚጠሯት የሚለውን ፌዝ ጣል አድርገን የምናነሳው ቁም ነገር አለ። ተመስገን የአማራን ሕዝብ ተመስገን ብሎ እንዳይኖር ጤናና ሰላም እረፍትና ልማትም እንዳይኖረው የሚያደርገውን አገዛዝ ከፊት ሆነው የሚመሩ ቢሆኑም ሕዝቡን ግን ተላላኪ ብለውታልና እሳቸውንና መሰሎቻቸውን ተነግሮ ከማያልቀው ግብራቸው ጥቂቱን በመግለጽ ያንን መከረኛ ሕዝብ መከላከል ያስፈልጋል። ያደርጋል ከኢንሳ ዘበኛነት ወደ ምክትል ጠቅላይ ሚኒስትርነት ያምዘገዘጋቸውን አገዛዝ የሚላላከው የአማራ ህዝብ ነው ወይስ ተመስገን ጥሩነህ የሚለው ጥያቄ መመለስ ይኖርበታል። በነገራችን ላይ አንድ መሰረታዊ ነጥብ አለ። በአሁኑ ሰዓት በአማራ ክልል እንደ ክልሉ ፕሬዚዳንት የሚቆጠሩት ተመስገን ጥሩነህ ሲሆኑ፣ እንደ ምክትል አስተዳዳሪ የሚቆጠሩት ደግሞ ጄኔራል አበባው ታደሰ ናቸው። ጄኔራል አበባው ታደሰ ክልሉን በጸጥታው ዘርፍ ያለውን የሚመሩ ሲሆኑ የሲቪል መስተዳድሩን የሚያስተዳድሩት ደግሞ ተመስገን ጥሩነህ ናቸው። እነዚህ ሁለት የአብይ አማሮች በአማራ ክልል ውስጥ እየፈጸሙ ያሉት የተላላኪነት ተግባርም ሁለት ክረምቶችን ተሻግሮ ሦስተኛውንም ማጠናቆ ሦስተኛው መስከረም ላይ ደርሷል። አብረን እንቆይ። ይቺን ሀገር በቃ እኔ የሀገር መሪ ሲሆን ደግሞ ከሌ እንዲያደረገዋለሁ ከሌ እንዲያደረገዋለሁ ከሌ እንዲያደረገዋለሁ እያሉ ይናገሩ ነበር። ለሰው እንደ ታለንቱ ማለት ነው። አሁን ያኔ አብረዋቸው ከሰሩት ውስጥና ስሾም እሾማችኋለሁ ተብለው በአብይ ቃል ከተገባላቸው ሰዎች መካከል የቀድሞው የተክለ ብርሃን ወልደ አረጋይ ተላላኪ፣ የቀድሞው የሳሞራ ዩኑስ ወታደር፣ የቀድሞው የመከላከያ ሻለቃ ተመስገን ጥሩና አንዱ ናቸው። ለሰው እንደ ችሎታው ሹመት ተሰጠዋለሁ ተብለን ቃል ተገብቶልን ነበር ያሉት ተመስገን በኢህአዴግ ዘመን የነበራቸው ችሎታ ውትድረናና በኢንሳ የዘበኞች አለቃ መሆን ነበር። እንዳመሆኑ እንደ ችሎታቸው ሳይሆን ምክትል የአገሪቱ ገዢ የመሆን እድል ገጥሟቸዋል። አቶ ተመስገን የዕድሜያቸውን እኩሌታ ደግድገው ያገለገሉት ኢህአዴግን ነው። ለሳቸው ኢህአዴግ ማለት መከላከያን ተቀላቅለው ሞተው ሊያድኑት የተሰማሩለት ድርጅትም ነበር። የአማራ ክልል ርዕሰ መስተዳድር የጸጥታ አማካሪ የአማራ ገጠር መንገዶች ባለስልጣን ምክትል ስራ አስኪያጅ፣ የአማራ ገጠር መንገዶች ኮንስትራክሽን ኤጀንሲ ስራ አስኪያጅ፣ የአማራ ፖሊስ ኮሚሽነር፤ እነዚህ ኃላፊነቶች አብዛኞቹ የአዴፓ ባለስልጣናት ተላላኪ ነበርን ባሉበት 27ቱ የኢህአዴግ ዘመናት ላይ ተመስገን ጥሩነህ ተሹመው የሰሩባቸው ቦታዎች ናቸው። ዞን አስተዳዳሪም ሆነው በገዱ አንዳርጋቸው ስር ምስራቅ ጎጃምን ሊመሩ ደብረ ማርቆስ ከትመው ነበር። ይህ መጽሐፈ ተመስገን ከኢህአዴግ ገጾች ላይ ሲገለጥ የሚገኘው አጭር የተላላኪነት የህይወት ታሪክ ነው። ይህንን ሁሉ ዘመን የኖሩ እንደ ተመስገን ያሉ የአዴፓ ሰዎች ሚስቶቻችን ይታዘቡናል፣ ልጆቻችን ያፍሩብናል ሳይሉ 27 ዓመታት ሙሉ ተላላኪ ነበርን ያሉት በሚዲያ ነው። ቃል ተገብቶልን ወደ ስልጣን መጣን በሚሉበት በብልጽግና ዘመን ደግሞ በአብይ አህመድ ስር ያለፉትን ዓመታት ያሳለፉት በአንድ ቢሮ ሳይጸኑ ነው። መጀመሪያ የአብይ የደህንነት አማካሪ ነህ ተባሉ። ተቀበሉ። ይሁን ጌታዬ ብለው ለአዲሱ አለቃ አደሩ። አገሪቱን የደህንነት እጦት ውስጥ ከትተው ወደ ኢንሳ ተሻገሩና የኤጀንሲው ዋና ዳይሬክተር ናህ አሏቸው። ይህንንም እንዳልከውን አለቃ ብለው ተቀበሉ። ከወራት በኋላ ከኢንሳን አንስተው ከእናምባቸው መገደል በኋላ አማራ ክልልን ምራው ሲሏቸው ቅሌን ጨርቄን ሳይሉ በአብይ አህመድ ሪፐብሊካን ጋርድ እየተጠበቁ የአማራን ሕዝብ ሊመሩት ባህር ዳር ከተሙ እና ትግራይን ለወጋ ነውና አብረሃኝ ተሰለፍ ተብለው እንደገና የስልላ መስሪያ ቤቱን ምራው ሲሏቸው አሁንም ቅሉንም ጨርቁንም ሳይሉ ወደ አዲስ አበባ ተመለሱ። ከዚያ ቦታም ላይ ሆነው የአማራ ወጣቶች ማህበር አባላትን ከአዲስ አበባና ከተለያዩ ክልሉ ከተሞች እየታደኑ ሲታሰሩ የአማራ ሕዝብ ወደ አዲስ አበባ ተጉዞ ጉዞ እንዳይገባ ሲደረግም የአለቃቸው አብይ አህመድ ብቻ ሳይሆን የምክትላቸው ሲሳይ ቶላም ተላላኪ ሆነው ይሰሩ ነበር። የአማራ ተወላጅ ከአዲስ አበባ መግባትን ሲከለከል፣ በወለጋ ሲገደል፣ ከአዲስ አበባ ዙሪያ ሲነቀል፣ ከደቡብም ሲነሳ ተመስገን ጥሩነህ የአለቆቻቸውን ትዕዛዝ እያስፈጸሙ የብሔራዊ ደህንነት መስሪያ ቤቱን የሚመሩበት ዘመን እየቀጠለ ባለበት በዚህ ወቅት በዚህ ህዝብ የበለጠ በደል የሚፈጸምበት አዋጅ መጣላቸው። ሐምሌ 2015 የታወጀውንና አማራ በሚገኝበት ቦታ ሁሉ ይፈጸም የተባለውን የአስቸኳይ ጊዜ አዋጅ እንዲመሩት ታዘዙ። ፓርላማው ያወጀውን የአስቸኳይ ጊዜ አዋጅ የታማዦር ሹሙ ሳይሆኑ፣ ጠቅላይ ሚኒስትሩም ሳይሆኑ፣ የፌዴራል ፖሊስ ኮሚሽነሩም ሳይሆኑ፣ አንተ ታማኝ አማራ ነህ ተብለው በኤጀንሲ ደረጃ ያለን መስሪያ ቤት በዋና ዳይሬክተርነት የሚመሩት ተመስገን ጥሩነህ የአስቸኳይ ጊዜ አዋጁን የተሰጣቸውን መመሪያ ሊያስፈጽሙ ሱፍና ከረበታቸውን ገድግደው አደግድገው ሊመሩት ቀረቡ። በአማራ ክልል በገጠመው የጸጥታ ችግር ምክንያት ክልሉ ራሱ ከሚቆጣጠረው ወይም ደግሞ በአንዳንድ አካባቢዎች ክልሉ ከሚቆጣጠራቸው የጸጥታ ስጋቶች በላይ በመሆናቸው ምክንያት የፌዴራል መንግስት የአስቸኳይ ጊዜ አዋጅ እንዲታወጅ አድርጓል። በዚህ መሰረት የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዝ ተቋቁሟል። እዙ ዛሬ በአራት ኮማንድ ፖስቶች የከፈለውንና እንዲሁም ደግሞ በአራት መምሪያዎች ያደራጀውን አደረጃጀት በተመለከተ እንዲሁም በአራቱም መምሪያዎች የቀረቡ ውቅዶችን ውይይት አድርጓል። ተመስገን ጥሩነህ በዚህ መልኩ በአራቱም የክልሉ አቅጣጫ አሰማራሁት ያሉት ሰራዊት የአማራን ህዝብ ሰርግ የማይደግስበት ልጆቹ የማይማሩበት የማይዳሩበት ይልቁንም በቅዳሴ ላይ እያለ የሚሞትበት በእርሻው ላይ የሚቀላበት በሆስፒታልም የሚገደልበት ሆኖ ሶስት ክረምቶችን አልፏል። እንዲህ ያለውን ተግባር አለቃ የቀያየሩ በህዝብ ላይ ለማስፈጸም የተሰማሩት ተመስገን ጥሩነህ ናቸው። እንግዲህ መላ የአማራን ህዝብ ተላላኪ ሲሉ የሚሳደቡት ግዴለውትም ተመስገን መላላክ በእናን እናንተ በአዴፓ ሰዎችና በነበለጠ ሞላ እንጂ በአማራ ህዝብ ዘንድ የለም። እዚያው ራሳችሁን ቻሉ የሚላቸው ቢያገኙ ለኢህአዲግም ለኦሮማራም፣ ለኦህዴድ ብልጽግናም የማይቋረጥና የማይነጥፍ ተላላኪነት ከእናንተ ዘንድ አለ ሊላቸው ይችላል። ተመስገን ጥሩነህ ህዝብን በተላላኪነት ሲዘልፉ የሰማ አንድ የጎጃም አርሶ አደር ልክ ነዎት፣ የአማራ ህዝብ እንደዚህ ዘመን ተላላኪ አፍርቶ አያውቅም። ጌቶቹ ኮንፊውዝና ኮንቪንስ አድርገን ገዛ ናቸው ያሉት ግን እናንተን እንጂ የአማራን ህዝብ አይደለም ብሎ ሊናገር ይችላልእያ ግራ ገብቶት የተቀመጠ ህዝብ ነው መህጃው። ግራው ገብቶታል፣ ግራው ገብቶታል። ጦርነት እኮ ወትሮማ አለ ድንበር ላይ ነበረ፣ ተጥላት ጋር ነበረ። ዛሬ ተማንና ተማን ጋር ነው። አባቶች ምንድን ነው ሁለት እየተባለ ጭፍጨፋ፣ ጀምላ ጭፍጨፋ ከዚህ በላይ ምንም የለን ብለን ነው እኛውና እንዲህ የሚያስለቅሱትን ሕዝብ ነው እንግዲህ ስንገድልህም ዝም ብለህ አልሞትክም ብለው ተላላኪ እያሉ የሚዘልፉት እነተመስገን ሆይ እናንተ እንጂ አማራ ሕዝብ የት ነው ሲላላኪ የኖረው? ተላላኪ ሆናችሁ የምትገድሉትና የምታስገድሉትን ሕዝብ ስለምን ሰድባችሁ ለተሳዳቢ ትሰጡታላችሁ ብሎ የሚጠይቅ አንድ የምድረገነት ገበሬ ተላላኪነትማ በደመቀና ታዬ፣ በተመስገን እናገኘሁ የሚያምር እንጂ በእኔ አይደለም ሊል ይችላል ተመስገን ጥሩነህ የደህንነት ኃላፊ ደመቀ መኮንን የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር አገኘው ተሻገር የአማራ ክልል ፕሬዝዳንት ሆነው የነ ሽመልስ አብዲሳ ና ባጫ ደበሌ ተላላኪ በነበሩበት ዘመን የሱዳን መንግስት ና ጎንደርን ገብተህ መሬት ውሰድ ተብሎ በጠቅላይ ሚኒስትሩ ተጋበዘ ጠሪ አክባሪ ነው ያለው የሱዳን ሰራዊትም ሀምሳ ኪሎ ሜትር ዘልቆ ገባ የአማራን አርሶ አደርም አፈናቀለው ተፈናቀልኩ ያለው ገበሬም እንሰማለን ብሎ እነ ተመስገን ጥሩነህ እነ ደመቀ መኮንን እነ ታያዝቀ ስላሴ ያሉበትን የፌዴራል መንግስት አድኑን ብሎ ሄደ። እንዲያም ሆኖ እነ ደመቀ የሱዳንን ጦር የጋበዙት ላኪዎቻቸው ነበሩና ያኔ እነ ብርሃኑ ጁላና ባጫ ደበሌ የሱዳን ወረራ ዋና ጉዳያችን አይደለም የሚሉበት ወቅት ነበርና አልቀናቸውም። ከአርሶ አደሮቹ አንዱ ይህንን ያስታውሳሉ። ሃምሳ አምስት ሺህ ሄክታር መሬት እነሱ ነው ይዘውት ያለ፣ የኢትዮጵያ ገበሬ ገብቶ ማምረትም አይችልም። ከወረዳ ቃለ ጉባኤ ሲዘን ዝሆን ከዝሆን ቃለ ጉባኤ ሲዘን ክልል ክልል ቃለ ጉባኤ ይዞ ለፌዴራሉ መንግስት ላከልን። ፌዴራሉ መንግስት እስካሁን አንድም ያለን ነገር የለም፣ ካለ ድካሞች አንድም ጠብ ያለ ያየነው ነገር የለም እስካሁን። የውጭ ጉዳይ ሚኒስትርን መጀመሪያ አቶ ደመቀ እያሉ አቶ ደመቀን አግኝተናቸው ነበር። ከዛም በኋላ አሁን ፕሬዚዳንት የሆኑ ሰው አቶ ታየ እያሉ አቶ ታየንም አግኝተናቸው ነበር። ከዛ ወደ ጠቅላይ ሚኒስትሩ አስተላልፈነዋል አሉ። ጠቅላይ ሚኒስትሩን ማግኘትም ስላልቻልን ጉዳያችን በተወዝፎ ቀረ። ሀምሳ አምስት ሺህ ሄክታር የእርሻ መሬታችንን ወሰዱብን ብለው ወደ ጠቀሷቸው የአብይ አማሮች የሄዱት አርሶ አደሮች ሰሚ ጆሮ አጥተው ንብረታቸውን ተነጥቀው ተፈናቃይ ሆነው ቀርተዋል። እናም ለነ ተመስገን ጥሩነህ የሚነሳው ጥያቄ ይህ ነው ከቶ ተላላኪው ይህ አርሶ አደር ነው ወይስ እናንተ 27 ዓመታትን ሙሉ በተላላኪነት ኖር ያላችሁ ሰዎች ሰባቱን ዓመትም በተላላኪነት ቀጥላችሁ መከራውን የምታበዙበት ህዝብ እጣፈንታው ተጋብዞ በመጣ የውጭ አገር ሰራዊትም፣ የሥልጣን ዘበኛ በሆነ ጦርም መገደልና መፈናቀል ሆኗል ብሎ የሚሞግት ሰው እማኞች አሉት እሳቸው ግን 30 ዓመታት ሙሉ የነበረው ስርዓት ኢትዮጵያ የሚለውን ስም ለመጥራት የሚጸየፍ ነው ብለው በመናገር ሲልካቸው የነበረውን የቀደመውን መንግስትም ይኮንኑታል። ታዲያ ለምን ሲላላኩት ኖሩ? እንዲህ ያለ ጠባይ የነበረው ከሆነ ኢትዮጵያንም የሚጸየፍ ከሆነ ለምን አብረውት ዘለቁ የሚለውን ቢጠየቁ ግን እንጀራችን ስለሆነ ሳይሆን ተላላኪነት አመላችን ስለሆነ ነው ብለው ሊመልሱ ይችላሉ። አለፈው የነበረው ሰላሳ ዓመት ስርዓት ኢትዮጵያን ለመጥራት የሚጸየፍ የሀገር መሪ እግዚር ያሳያል። የመዝቀጥ የመጨረሻውን ነገር የምትመራውን አገር አሟልተህ ስሙን አለመጥራት። ተመለሱና ቪዲዮውን የድሮች የጠቅላይ ሚኒስትሮች የሚናገሩት ኢትዮጵያ ማለት ይጠየፋል። ሻለቃ ተመስገን ሆይ፣ የኢትዮጵያ ስም ሳይሟላ ሲጠራ እንዴት ነው የቀደሙት ጠቅላይ ሚኒስትሮች ኢትዮጵያን ኢትዮጵያ እያሉ ነበር እንደ የሚጠሯት? አገርን መጥላትና መጸየፍንማ እናንተ አሳያችሁ። ኢትዮጵያን አብዝታችሁ የምትጸየፉት እናንተ። ኢትዮጵያን ወግታችሁ አዋግታችሁ ለዓለም የሸጣችሁ እናንተ። ከቶ ስለ የትኞቹ ጠቅላይ ሚኒስትሮች እያወሩ ነው? ስለ ኢትዮጵያ ብለው በዓለም አደባባይ ይሟገቱ ስለነበሩት የህዳሴ ግድብን የመሰረት ድንጋይ ሲያስቀምጡ ብቻ በ13 ደቂቃ ከ10 ጊዜ በላይ የኢትዮጵያን ስም ስለጠሩት በአልጀዚራና ሲኤንኤን፣ በቢቢሲና ኤንቢሲ የኢትዮጵያን ጥቅምና ፍላጎት ከስሟ ጋር ከፍ አድርገው ይናገሩ የነበሩትን መለስ ዜናዊን ወይስ ከባራክ ኦባማ እስከ ሺንዟቤ ከአንጌላ ሜርክል እስከ ፍራንሷ ኦላንድ ድረስ ስለ ኢትዮጵያ እንዲናገሩ ያደረጉትን ኃይለማርያም ደሳለኝን የሚለውን ተመስገን ጥሩን አያብራሩትም። ይልቁንም ተመልሳችሁ ቪዲዮአቸውን እዩ ብለው ምስክር ይጠራሉ። ልክ እንደ ላኪዎቻቸው የተለመደና የተሸመደደ ውሸት ይዘውም ይናገራሉ። ኢትዮጵያ ለማለት ይጸየፉ ነበር የሚለው ተረት ደራሲ የተመስገን ላኪ አብይ አህመድ ናቸው። በ2012ና 2013 ይህንኑ ፈጠራ ያራግቡት ነበር። እነሱ ብልጽግና ከሚለው ስም በፊት ኢትዮጵያ የሚል ስም መግባት የለበትም ብለው ተስማምተው ያስወጡ ገዢዎች ኢትዮጵያን መጥራት ማፍቀር እንዲመስል ይጠራሉ። ኢትዮጵያን ማደህየትና ማዋጋት፣ በማዕቀብ ማስቀጣትና ተባብሮ መዝረፍ፣ በጎረቤትን ማስወጋት ኢትዮጵያን መውደድ እንዲባልላቸው ይፈልጋሉ። ኢትዮጵያን ስለሚወዱ አጋደሏት ገደሏትም እንዲባሉ ይፈልጋሉ። የተላላኪነታቸውን መጠን ለመግለጽ የሚያቅማሙት የአብይ አማሮች አሁን ደግሞ የባህር በር እንዳይኖር የተደረገው አማራ እንዲናደድ ተብሎ ነው ብለው እየቀጠፉ ናቸው። ከጌታው በላይ ለመዋሸት የሚንጠራራ ባሪያ ማን ነው ቢባል የአብይ አማሮች እንዲል መላሽ ተመስገን ጥሩነህ አዲስ ነገር ይዘው መጥተዋል። አገር ይ አይ የባህር በር እኮ በዚህ በኩል የሸረፍ ነው አማራ የሚባል እንዲናደድ ነው እኛን ስለማይወደን በድፍረት የወጡ ሪከርዶች። እባክዎትን ሻለቃ ይህ ንግግር ይህ ሪከርድ የት ነው ያለው? እስኪ እባክዎትን ይህንን አለ የሚሉትን ሪከርድ ያሰሙን። አማራ እንድናደድ ወደቡን ሸረፍ ሸረፍ ነው የሚለውን ንግግር የት እንደሰሙት ይጠቁምንና እኛም የምንስማው የሚለውን ጥያቄ ለዚህ ቅጥፈታቸው መሞገቻ ማቅረብ ጉንጭ ማልፋት ነው። እንዳም ሆኖ መላላክን ከነ ሙሉ ሞገሱ አለመፈጸም ሲባል ውሸትም መጨመር አለበትና ያንን እያደረጉ የጌቶቻቸውን ግብር እየተወጡ ነው። ጌቶች አብይ አህመድ ያው እንደምታውቁት እያሉ አድማጭና ተመልካች እያሳተፉ እንደሚዋሹት ሁሉ ተመስገን ጥሩ ነህም አማራ እንድናደድ ብለን ወደቡን በዚህ በኩል ሸረፍነው የሚለውን ንግግር ሰምታችኋል በማለት ከፊት ለፊታቸው የተቀመጡትን ቢጠዎቻቸውን እነ ጀኔራል አበባው ታደሰን አስቀምጠው ይቀጥፋሉ። እንዲህ ያለ ስብ እና ያላቸው ሰዎች ናቸው። እንግዲህ የተከበረውን የአማራ ህዝብ ተላላኪ የሚሉት በእርግጥ የአማራ ህዝብ በዘመኑ ሁሉ አያሌ ተላላኪዎችን አይቷል። ለጣሊያን የገበሩ ባንዳዎችንም አይቷል። በእናንተ ልክ ግን ቀየው ድረስ እየመሩ በደመኛ ጠላቶቹ ያስገደሉትና ያፈናቀለው ተላላኪ አይቶ ያውቅም የሚል ሙግት ያላቸው ሰዎች አያሌ ስሞችን መደርደር ይችላሉ። ዳሞኑ ያንን የሚገድሉትን ህዝብ፣ ያንኑ ሞት ያወጁበትን ማኅበረሰብ ተላላኪ ነህ ይሉታል። ሕዝቡ ግን ተላላኪ አይደለም። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።